አውቶ ቴክ ዊዝ አብሪሽ። ስቴት ኦፍ ቻርጅ ማለት ምንድን ነው ከሚለው እንጀምራለን። ስቴት ኦፍ ቻርጅ ማለት አንድ መኪና ምን ያክል የቻርጅ መጠን አለው የሚለውን በፐርሰንት የሚገልጽ ነው። ለምሳሌ ይሄኛው መኪና አሁን ያለው ፐርሰንት 78 ፐርሰንት አለው፣ ሊያስክድ የሚችል 426 ኪሎ ሜትር ነው ማለት ነው። ይሄ ስቴት ኦፍ ቻርጅ ወይም ደግሞ ቻርጅ ያለው መጠን ማለት ነው። ሌላ ምንድን ነው? እዚሁ ላይ አንድ መኪና ቻርጅ ሲደረግ የቻርጅ መጠኑ ሰማና ባያልፍ ይባላል። ይሄ ደግሞ ለምንድን ነው? ከሰማና በላይ ቻርጅ የምናደረግ ከሆነ የባትሪያችን እድሜ እያጠረ ነው የሚሄደው። ምክንያቱም ኤሌክትሪክ መኪና ላይ ባትሪ በጣም ወሳኝ ነው። አንድ ሶስተኛ የኤሌክትሪክ መኪና ዋጋ የያዘ ባትሪ ስለሆነ ባትሪ በደንብ መያዝ ያስፈልገዋል። ለዛም አጅስት ለማድረግ በዚህ መልኩ ነው አጅስት የምናደረገው ማለት ነው። ስለዚህ የባትሪ እድሜ ረጅም እድሜ እንኖር ማክሲሙም ሰማና ሚኒመም ሃያ በታች ቻርጅ ባይደረግ ጥሩ ነው። ስለዚህ እሱ አጅስት ለማድረግ እስክሪኑ ላይ እንደሚታየው በዚህ በቀላሉ አጅስት ማድረግ እንችላለን ማለት ነው። ለምሳሌ አሁን ሰማና ላይ በዚህ መልኩ መቶ ላይ አድርጌ ከዛ በኋላ ወደ ሰማና መልሼ ሰማና ላይ አጀስት አደረኩ ማለት ነው። አሁን መቶ ላይ ነው ያለው ወደ ሰማና ሲመልሰው ሰማና ላይ አጀስት አረኩ ማለት ነው። ስለዚህ ይሄ ቻርጅ ሲወዝድ ዲሲም ኤሲም እስከ ሰማና ብቻ ነው ምድር ከዛ በላይ አያዙድም ማለት ነው። እዚህ ጋር እስክሪን ነው እንደምታየውም፣ እስከ ነጩ ብቻ ነው መሆን አለበት። ቀዩ ከደረሰ ኦልሞስት አንደር ቱዌኒ ነው። ከቱዌኒ በላይ ቻርጅ መሄድ የለበትም። ሚኒማም ቱዌኒ መውረድ የለበትም ። ማክሲመም ደግሞ ከሰማንያ በላይ መሄድ የለበትም ማለት ነው። ሌላ ሬጅኔቲቭ ብሬኪንግ ምን ማለት ነው የሚለውን ነው። ሬጅኔቲቭ ብሬኪንግ በጣም ወሳኝ ነገር ነው። እዚህ ጋር ኢንዲኬት እንዳረኩት በዳሽቦርዱ ላይ አውቶሪዜሽን የምትላለች። ይሄ ማለት ምንድን ነው? እየነዳችሁ በመሀል የተወሰነ ቦታ ሲቀራችሁ እሷን ለመድረስ ሬጅኔቲቭ ብሬኪንግ መጠቀም ትችላላችሁ። ስለዚህ ሬጅኔቲቭ ብሬክንግ እንዲሰራላችሁ ከፈለጋችሁ እቺ የተከበበችውን ይሄ ከመሪ ስር ያለችውን ፕሬስ ፕሬስ አድርገን ሙሉ እናደርገዋለን እንጨምረዋለን ማለት ነው። እሱ ዳይቨር ላይ እንዳየችው ሞልተዋል ይሄ ቻርጅ ሳይኖረን ሲቀረን ነው። ቻርጅ የማንፈልግ ከሆነ ደግሞ ባትሪያችን ቻርጅ ሙሉ ከሆነ ፕሬን ሲኒዝ ኦቨር ቻርጅ እንዳያደረግብን በዚህ ችነክተን እንቀንሰዋለን። ኦቨር ቻርጅ እንዳያረግብን ቻርጅ እንዳይሞላ፣ ሪጀት ብሪክ እንዳይሰራ ማድረግ ማለት ነው። ስለዚህ ይህንን ጀስት ካረግን በኋላ ፍጥነታችን የመኪና ፍጥነት ቀንሰን ደጋግመን ፍሬንስን ስንረግጥ ርጄት ብሬኪንግ ይሰራ እና ባትሪ ቻርጅ ማድረግ ይጀምራል ማለት ነው። ታንክ ዩ አውቶቴክ ዊዝ አብሪሽ።